አርቲስት አዱኛ ዱሞ የክልሉ መንግስት አባቴ ስለሆነ ምንም ጠይቄው ከልክሎኛ ያቅም ሲሉ የዛሬ ሶስት አመት የሚሊባስ ቁልፍ ተቀበለው አንድ አመት ተንከራት የተቀበሉትን መኪናቸውን አስታውሰው ተናግረዋል። ይሄ ክልሉ አባቴና የኔ አካልና የኔ እንብርት ስለሆነ ጠይቄ ያጣሁት ነገር የለም እና እየተደረገልን ነው ዜማችን ስንሰራ ከዛ በኋላ ድጋፍ የተደረገን የስቱዲዮ ምኑ ምኑ ተከፍሎ። ሲቀጥልም አርቲስት አዱኛ ድሞ አባቶችን መሪዎችን መስደብ የማይነካ መንገድ ነው ሲሉ ስም ሳይጠቅሱ ቶኪቻውን ተችተዋል። ክልሉ አባቶችም መሪዎችንም የማይነካ መስመር ነው የተነካው። በጣም አዝናለው። ግን ተመልሶ መንገድ ምን አባቱ እንደተባለ ተመልሶ ያችን መንገድ ሊመለስ ይችላል። በዛ ሰዓት ሊበቀለው ይችላል። መንገድ ሰድዋል አይደል? ስለዚህ ከዛ በላይ ምንም የሚደረገው ክቡር ዶክተር አርቲስት አዱኛ ዱሞ ለሲዳማ ህዝብ ለከፈሉት መስዋዕትነት ህዝቡ ያመሰግኖታል። እስከ ሶማሊያ ድረስ የታገሉ ጀግና የሲዳማ አርበኛ እንደሆኑ ህዝቡ ይረዳል። አሁን ግን እርስዎ ደክመዋል። በማገቦት ባይገቡና በወጣትነት ዘመኑ ያከበሩት ህዝብ በስተርጅና ደግሞ እንዳይንቁ አርፈው እንዲቀመጡ ሲዳማ ኒውስ ምክር ይለግሶታል። በመቀጠልም ዶክተር አዱኛ ዱሞ የማይነካ ያሉት ምንድን ነው? መንግስት ለመጣል ሶማሊያ ድረስ የዘመቱ ሰው ስለምን ስለነዚህ የማይነኩ ሊሉች እኚህ መሪዎች እኮ ሰማያዊውን መንግስት አይደለም የሚመሩት። ስህተት ሲሰሩ መቃወም ፍትሃዊነት ነው። ይሄን ለእርስዎ እንተወውለዎትና በተጨማሪም የክልሉን መንግስት ደግፈው ለተናገሩት ነገር ህዝቡን ይቅርታ እንደሚጠይቁም ተስፋ እናደርጋለን። በሌላ በኩል አንድ ማኪያቶ ስትጋበዝ ለጋበዛት በማሸርገድ የምትታወቀው ድምፃዊ ትብለት ስለ አርቲስቶች ተቃውሞ መንግስትን ደግፋ ተናግራለች እንጂ አጠቃላይ ለሲዳማ አርቲስት ተብሎ የመጣ ሽልማት ባለመሆኑ ያንን ያለመረዳትም ሊሆን ይችላል ብዬ አስባለሁ። ሌላው ደግሞ ምንም ያህል ውስጥ ጥያቄ ቢፈጠርም መከፋት ቢኖርም እኛ ባህል ያለን ሰዎች ነን። አፊኒ የሚባል ትልቅ ስርዓት ያለን ሰዎች ነን። እንደዚያ ያለ ቁጣ እንደዚያ ያለ ነገር መበደል ቢኖር አፊኒ ሰማችሁ ብለን ለትልልቅ ሰዎች፣ ሽማግሌዎች፣ የሀገር ሽማግሌዎች ያሉን ነን እና እዛም በዛም ሜተድ መጠቀም ይቻል ነበር። አስር ሰው የማያውቀውን ዘፈን ዘፍነሽ አለም አቀፉን ዘፋኝ ቶኪቻውን ለማረም መሞከር ቢያሳፍርም እስቲ ድምፃዊ ትብለ ስላለችው ነገር ህዝቡን እንጠይቅ። አሁን ሲዳማ ክልሉ ስላለው ችግር የሚጠየቅ ሽማግሌና መንግስት አለ፣ ህዝቡ ይመልስ።